በርካታ ጄኔሬተሮች ተማርከዋል። በርካታ የነሱ በሰባት ሺህ ከገበሬ የገዙት አህዮች ሳይቀሩ ነው እየተያዙ ያሉት። ከዚህ በኋላ የሚኖራቸው አማራጭ የመጨረሻውን እየተጠቀሙ ነው። ኦልሞስት ለአንድ ወር አካባቢ እነዚህ ሽማግሌዎች በዛው በበረሃ አካባቢ እየተንቀሳቀሱ ስላለ ጺማቸውም አድጓል የሚል ኢንፎርሜሽን አለ። አጠቃላይ የኦፕሬሽኑን ሁኔታ በሚመለከት በአንዳንድ ሚዲያዎች የተለያዩ አሉባልታዎች እየተነዙ ስለሆነ አሁን ያለውን ሁኔታ ለሕዝብ መግለጽ አስፈላጊ ሆኖ ስለታመነበት ነው ይሄ ሚዲያ የተዘጋጀው። አሁን ጠላት ያለበት ደረጃ ያው ከዚህ በፊት እንደተገለጸው ጠላት ተመቶ ተደምስሶ በተለያዩ ቦታዎች ተደብቆ እንደነበር ይታወቃል። ይህን የተደበቀውን የጁንታ ኃይል የመከላከያ ኃይላችንና የፌዴራል ፖሊስ ጥምር ኃይል በፍለጋ ላይ እንደነበር ይታወቃል። ይህ ፍለጋም ከሰፊ ወደ ጠባብ አቅጣጫ እንደሚታወቀው ትግራይ ውስጥ በርካታ ገዳማት አሉ። ተራራዎች ብዙ ናቸው። ሸለቆዎች፣ ዋሻዎች ቀደም ብለው ያዘጋጁትም እንደገና በተፈጥሮም ራሱ ተፈጥሮም ራሱ ለነሱ ለመደበቅ ምቹ ሁኔታ አለ። በገበሬ ቤትም የተደበቁ ነበሩ። ከዚህ ጋር በተያያዘ ሰዎችን የመፈለግ አንዳንድ በርካታ በየዋሻው በየቤተ ክርስቲያኑ የደበቁት በርካታ የመንግስት ንብረት፣ ምግቦች እንዲሁም በቤተ ክርስቲያን ውስጥ የምእመናንን ልብስ የአባቶቻችን ቤተ ክርስቲያን አባቶቻችን ልብስ ለብሰው የተያዙ ሰዎችም አሉ። አንዳንድ የነሱ ሚዲያ ውጭ ሆነው የሚገልጹት ምንም አይነት እስካሁን የተደመሰሰ ከሆነ ለምን ይሄ ከሌ ተይዟል ከሌ አልተያዘም ከሌ ተገድሏል ለምን አልተባለም የሚል እንደ አንድ አጀንዳ ያነሳሉ። በሌላ በኩል ከሌ ክፍለ ጦር የሚባል ደመሰስን እያሉ አሁንም በድጋሚ ይናገራሉ። እንግዲህ እንደሚታወቀው ወያኔ ምላሱ ቶሎ አይሞትም። ተቀብሯል፣ እስከ አንገቱ ተቀብሯል። ከአንገት በላይ ያለው ምላሱ በውጭም አለ ከኢትዮጵያ ውጭ እዚህ በመሀል ሀገርም በተለያዩ ቦታዎች ተደብቀው በሚዲያ አለን የሚሉ ሰዎች አሉ። ይሄ እንዳለ ሆኖ ህዝብን የማደናገር የመዋሸት ያው የተለመደው የነሱ የመቅጠፍ ስልት ነው። ይሄን አጠናክረው እየቀጠሉበት ነው። ይሄን የሚቀጥለው ደግሞ እዛ በረሃ ያለው አይደለም፣ ውጭ ያለው ኃይል ነው። ለምሳሌ በቅርቡ የነሱ ቃል አቀባይ ነኝ ብሎ በፌስቡክ የለቀቀው ኮሎኔል ገብረ ገብረ ጻዲቅ ነኝ ብሎ የተናገረው ግለሰብ እኛ ኮሎኔል ገብረ ገብረ ጻዲቅን በደንብ እናውቀዋለን። የውሸት ቪዲዮ ነው የለቀቁት። የእሱ ድምጽም አይደለም እሱ ይሄን ለመናገር አይደለም። በዛ አካባቢ ምንም አይነት ኔትወርክም ስልክም ግንኙነት የለም። ኢቭን በሳተላይትም መገናኘት የሚቻልበት ደረጃ አይደለም ያሉት። ለምን ሰራዊታችን እግር በእግር እየፈተሸ እየፈተሸ እየሄደ ነው። ጄኔሬተር አስነስተው ቻርጅ ማድረግም አይችሉም። በርካታ ጄኔሬተሮች ተማርከዋል። በርካታ የነሱ በ7000 ከገበሬው የገዙት አህዮች ሳይቀሩ ነው እየተያዙ ያሉት። ከዚህ በኋላ የሚኖራቸው አማራጭ የመጨረሻውን እየተጠቀሙ ነው። ኦልሞስት ለአንድ ወር አካባቢ እነዚህ ሽማግሌዎች በዛው በበረሃ አካባቢ እየተንቀሳቀሱ ስላለ ጺማቸውም አድጓል የሚል ኢንፎርሜሽን አለ። በቀላሉ ከገበሬው ከትልልቅ ሽማግሌዎች ለመለየት ትልቅ ጥንቃቄ የሚያስፈልገው ስራ ነው እየተሰራ ያለው። በዚህ መሰረት እስካሁን እጅ የሰጡ የተገደሉ በርካታ ናቸው። የተማረኩትን በርካቶች ናቸው። አመራሮችም የተማረኩት የተገደሉትን በርካታ ናቸው። አንዳንድ እርምጃ ወይም ጦርነት የተካሄደበት አካባቢ ፍተሻ አድርገን ነበር። የዚህ አረመኔ ቡድን አሰቃቂ የራሱን አስክሬንም በአግባቡ አይደለም የሚቀብረው። ከኛ መረጃ ለማጥፋት ሲል ትልልቅ አመራሮች ማንነታቸው እንዳይታወቅ አንገታቸውን እየቆረጠ ነው። አንገት ለብቻ ሌላው ሰውነት ሌላ ቦታ እየቀበረ ያለው ሆኖም ግን ይሄ የትግራይ ሕዝብንም የኢትዮጵያ ሕዝብንም የሚያሳፈር ስራ ነው እየሰሩ ያሉት። ይሄ በዚህ እንዳለ የተማረከውን በርካታ ነው። እጅ የሰጠውን በርካታ ነው። በየጊዜው ሚኒሻውም እጅ የሚሰጠውም ልዩ ሀይሉም በርካታ ነው። ከእኛ የወጣው ከመከላከያ የወጣውና ወደ እነሱ ከርቶ የተቀላቀለው ሀይል በርካታ ነው። ከነሱ ውስጥ ብዙዎቹ እርምጃ ተወስዶባቸዋል። እጅ አልሰጥም በማለታቸው እጅ ስጡ ነው እኛ ሀይልና ፖሊስ የጠየቃቸው። አንዳንዱ ለማምለጥ ይሞክራል። በፊት ለፊት ስትሄድ በአጥር ዘሎ ለመሄድ ይሞክራል። በዚህ ወቅት እርምጃ የተወሰደባቸው አሉ። እጅ የሰጡት ከወይዘሮ ኬሪያ ጀምሮ ወይዘሮ ሙሉ ገብረዝጋቤር ሀዲሽ ዘውገ ገዛኸኝ የክልሉ ኦዲት ኃላፊ የነበረ ሰለሞን ሁሉፍ ንጉሴ የክልሉ ልማትና ስልጠና ኪዳነ ማርያም ገብረ ክርስቶስ የክልሉ አቃቢ ህግ በሀታ ወልደ ሚካኤል የክልሉ ትምህርት ቢሮ ኃላፊ ሀጎስ ወልደ ኪዳን የክልሉ ኢኮኖሚ ቢሮ እና የልማት እቅድ ኃላፊ እና በርካታ ልዩ ሀይልና ሚሊሻዎች እጅ ሰጠዋል። በፍተሻ ወቅት የተማረኩ ተደብቀው የተገኙ በተለያዩ ገዳማት ዶክተር አለም ብርሃኔ፣ ኮሎኔል መብራቱ ገብረመድን፣ ኮሎኔል ሀዱሽ አጎስ፣ ኮሎኔል ህሉፍ ተክለመድን እንዲሁም የሜጀር ጀነራል አታክልቲ በርሄ ባለቤት በቤተ ክርስቲያን ውስጥ እሷም ታጋይ ናት፣ ታጋይ አበባ የምትባል እና ሌተና ኮሎኔል ተክለ ህይወት አሰፋ ተይዘዋል። በተጨማሪ በሚዲያ በርካታ ጊዜ ከመቀሌ ዩኒቨርሲቲ ሆኖ ሕግ አዋቂ መስሎ ሲተነትን የነበረው የመቀሌ የሕግ ምሁር ነኝ የሚለው ዩኒቨርሲቲ ውስጥ ብዙ ጊዜ በነሱ ሚዲያ የሚታይ ገብረ አምላክ የእብዮ የሚባለውም ተይዘዋል። እነዚህ ከተደበቁበት ነው እርምጃ የተወሰደባቸው። ኮሎኔል የዓለም ገብረመድህን እጅ አልሰጥም ብለው ኮሎኔል ቢኒያም ገብረመድህን ኮሮኔል እንባዮ፣ ኮሮኔል ይርጋው ስዩም፣ ኮሮኔል ማሾ፣ ኮሮኔል ሀዲሽ፣ ኮሮኔል አጽብሀ፣ ኮሮኔል ተክለእግዚአብሔር፣ ሌተናል ኮሮኔል ብርሃኔ ቶላ፣ ሁለት የዞን አመራሮች ስማቸው ለጊዜው ያልታወቀ እና አራት ስማቸው ያልተጠቀሰ ኮሮኔሎች፣ እንዲሁም ኮሮኔል ዮሀንስ ካላዩ እና ኮማንደር ተስፋዬ ገብረመድር። እነዚህ ከተደበቁበት እጅ አንሰጥም ብለው ለመሸሽ ሲሞክሩ እርምጃ የተወሰደባቸው ነው። ስለዚህ አሁንም ሽማግሌዎችና የተቀሩ ከፍተኛ አመራሮች እስከምናገኝ ድረስ የኢትዮጵያ ሕዝብ በትግስትና በትግስት እንዲጠብቀን እጠይቃለሁ። በተረፈ ግን ሰራዊታችንም ፖሊስም በጋራ ሆኖ እያንዳንዷን የትግራይ መሬት፣ ዋሻ፣ ቤተ ክርስቲያን የመፈተሽ ስራ አጠናክረን እየቀጠልን ነው። በቅርቡ ትልቁ ዜና ይሰማል ብዬ እመኛለሁ።